አንድ ቀን ጌታዬ ያደፈ ዘመኔን በፍቅርህ ተቀበል። በመከፋት ቃሌ በናፍቆት መቃተት አትርሳኝ ብልህም በፍቅር እያየኝ ልታቅፈኝ ስትቸኩል አንተም ዝም አትልም። ቅፍህ ይሞቃል ቃልህም ያደምቃል ማጽናናትህ ከሁሉ ይልቃል። ምክንያት ልራመድ ያበረታኝ በሰጠህኝ መስቀል ታምር በሚናፍቅ የምኞት አጽናፍ አስታውሰኝ ብልህም መምጣቴን ልታግዝ መምጣቴ ልታግዝ ከኃጢአተኛው ደጄ ትተኛ ልድክም ብቻ አንድ ቀን ብቻ አንድ ቀን ጌታዬ አንድ ቀን እያልኩኝ በምኞት መምጣቴን ስናፍቅ እልፍኝን ዘግቼ ቀድመህኝ መታል ፍቅሬ ሲጠናብ ሰማሁ ተኝቼ ይሰማኛል ይሰማኛል ሲንኳኳ ደጃፌ ምኞቴን ታቅፌ ንዋይ ተደግፌ ዝናን ተመክቼ ጉልበቴን አምልኬ ይሰማኛል። ጌታይ ባለ ድምጽህ እንጂ ከህይወቴ ቁስል ህመሜን ስሰማ ከድምፅ አብልጬ እምባዬን ምቆጥር በብሶቴ ዜማ በሬን ልከፍትልህ እጄ ይታገላል እንዴት መጣ ብሎ መፈለግ ስራህ ነው መፈለግ ሥራህ ነው ዛሬን ሳታገኘኝ መሄድ መሰናበት ፍቅርህ መቼ ችሎ የህይወቴን ናፍቆት የመምጣቴን ስስት በቀን እየለካው ደጃፌን ሳልከፍተው በምሬት ትራሴ አንድ ቀን ላለሁ ታምነኛለህ ጌታ ተምኛላንተው ተምነኛለህ ጌታ ናፍቀኸኛል እውነት በእናትህ ልማል ባዛኝቱ ልማል በአቀፈ በጀርባዋ ልማል ንገርልኝ ብዬ እሷን ነው የላኩት። ማርያምን ማርያምን ማርያምን ማርያምን ጌታዬ በጣም ናፍቀኽኛል ነፍሴን እስኪያማት አማት ቤቴም ናፍቀሃለች በዚህ ዓለም ብክነት መኖር እየደከማት ለካንስ ጌታዬ ለካንስ አንተዬ ከኔ ናፍቆት ይልቅ ናፍቆት በርትቶ ቀድመህ በሬ ላይ ነህ ለካ ቆይተሃል። ባልሰማህም ምን ይፈጥረህኛል፣ ሞተ ታንኳኳለህ አለህ ማልደህ የጀንበር መክረሙ ጊዜ ሳይገድብህ ሳይገድብ ማን ነው እስክል ድረስ ትግስት ሳይነጥፍ ትጠብቀኛለ። አሁን ዝም በሉ በቃ ዝም በሉ አንዴ ዝም በሉ። እምባ ያዝገበርከኝ ሃዘኔ ተደበቅ ያስከፋኝ ዘመኔ ውድቀቴ ተጠንቀቅ። ብቸኝነት አድብ፣ መከፋት አረምም። ከሁሉ ብሶቴ፣ ከሁሉ ብሶቴ፣ ከሁሉ ቁጭቴ፣ ደጃፌን ለመክፈት ምስጋናዬ ይቅደም። የሰላሙ ንጉሥ ከበራፌ ቆሞ በቆሰለው መዳፍ ሳይታክት ያንኳኳል። ባላየው ነው እንጂ ከዐይኔ ተስሎ ይኸው ቀድሞ ገብቷል። እስቲ ዝም በሉ፣ ዝም በሉ ህይወቴ ዝም በል እስቲ አንዴ ዝም በል ማጣቴ ይረጭበል በል ድካሜ ዝምበል ዝሙቴ ዝምበል በል ውርደቴ ዝምበል ክርፋቴም ዝም በል ምኞቴም ዝምበል ናፍቆቴም ዝምበል ስንፍናዬም ዝምበል እባክ ከሳሼ እባክ ከሳሼ አንድ ጊዜ ዝምበል እኔ ሳልፈልገው እኔ ሳስበል ሳልፈልገው እኔ ሳልፈልገው የመስቀል ሙሽራ ሊፈልገኝ መጥቷል አዎ አንዴ ዝምታ አንዴ ጸጥታ ከበራፌ ቆሟል የሕይወቴ ጌታ። እስቲ ዝም በል ሕይወቴ፣ ዝም በል እልፍኝ፣ ዝም በል ከጠያቂ የሚልቅ ኮቴ ይሰማኛል። ከብዙ ካታዬ ጉርምርምታ መሃል ድምፁ ይለየኛል። መጣሁኝ እያልኩኝ መጣሁኝ እያልኩኝ ሳሌድ ስለ ቀረው ሊፈልገኝ መጥቷል። ዝምታ ይገባል፣ ጽጥታ ይገባል፣ ዝምታ ይገባል። መሰልቸት ቆስሌ ሀዘንና እምባዬ አንዴ ዝምበሉ። ሊፈልገኝ ጊዜ አንድ ቀን ሰላጣው አንድ ቀን ጌታዬ ይመጣል በቃሉ። እስቲ ዝም በሉ። ማርያምን ማርያምን ማርያምን፣ ጌታዬ በጣም ናፍቀኽኛል ነፍሴን እስኪያማት ቤቴን ናፍቀሃለች፣ በዚህ ዓለም ብክነት መኖር የደክማት ናፍቀኛል፣ ናፍቀኛል ጌታ

ለነፍስም ማማረፍቷ እንደሆነ በቃሉ ለማደር ምኞቱን በመካድ ሥጋው ለጨከነ በመንፈስ ባዶነት በእግሮቹ ዳና ነፍሱን ላነጠፈ በልጅሽ መከራ የአንቺን ሰቀቀን እያየላለፈ ጌታን አገኝ ብሎ ጌታን አገኝ ብሎ የሴኬምም ጥበብ ጥሎ ለመነነ በሩቅ ያየው መልኩ ደምግባቱን ሊያደንቅ በደሙ ላመነ ከጌቴ ሰማኒ ከጌቴ ሰማኒ ፈርቶ ያልተደበቀ እረኛው ሲመታ ለሰላሳ ዲናር በመሳም ምልክት ያልሸጠው በማታ በሄሮድስ ግቢ በሳዳ ሳር ጫዋታ በገረዶች ወሬ ሶስት ጊዜ መካዶሮ ሰጫው በፊት ለሆነበት ዛሬ ነበርኩኝ ለሚልብ ነበርኩኝ ለሚልብ ነበርኩኝ ለሚልብ አትገቢውም ሁሌ የጌታ እናቱ እስከ መስቀል ሞቱ ለተከተለው ሰው አርጎ ሽልማቱ አትገቢውም ድ አትገቢውም ማርያም ልካ ልካ አዛኝቱ ማንም የማይቀማኝ ብል ማያገኘው ውበት ነበርሽ ጌጤ ከዝና አምላኪዎች፣ ከአስመሳይ ተከታይ ባንቺ ነው መብለጤ። ሁሉን ነገር ትቼ ሁሉን ነገር ትቼ ማጸን ሽንፍሬ ተግቼ ብከተል በመከራ ሁሉ መስቀል ስር ቆመሽ አገኘው እሽ አይደል ናቴ ኪዳነ ምሕረት። አለም ልትፈትነኝ መክሊቴን ልትቀማ በሬ ተጎዝጉዛ ለሥጋዬ ምቾት ብዙ አሸንክታ ባመሃዋን ይዛ ታባብለኛለች ታባብለኛለች። ከቅፍሽ ስኮርድ ልጅሽን ልታስረሳኝ በይምሰል ስብከቷ በምንዝር ገላዋ አባብላ ልትወስደኝ። አበርችኝ አበርችኝ አበርችኝ መምለክ አበርችኝ ያሳኝቱ አበርችኝ መከራን ታግሼ የልጅሽን መስቀል በፊቴ እንዳለ አበርችኝ እንዳል ቀር ፈተናዋ ፈተናው በዝቶ ልቤ የዋለለ ተስፋዬ ተዳፍኖ መንፈሴ ሲከፋ ያስኩት ሲበተን ያመንኩት ሲጠፋ ለወዳጅ ጎብጬ ደግፍ ባቆምኩት የሚከፋብኝን የሚከፋብኝን የሚረግምኝንም በልጅሽ መንገድ ነው አፍቅሬ የገዛሁት አዛኝቱ ሆይ አማላጅቱ ሆይ እኔ ያነስኩኝ ከዘመን ጎብጬ ለእነርሱ መታየትን ዝቅ ብዬ ከትከሻዬ ሰፍቶ ሁሉን ስለቻለ በተከፈው ቁጥር ባዘንኩኝም ቁጥር ምርጃሽ ሁሌም አለ። አሁንም አበርችኝ አበርችኝ፣ እማምላክ ከነበረኝ ሁሉ ከእጅ ካጣሁት በመገፋቴ ውስጥ አንቺን ያተረፍኩት ወትሮም ለጠላቴ ወትሮም ለጠላቴ ጎደልኩ መስሎት ታምሜ ቢያገኘኝ ቀራንዮ እንዳልደርስ አንቺን እያየሁኝ ጉልበቴን ቢነሳኝ ባልቃሽ አይኔ ባልቃሽ አይኔ ባንክ አሳ ልቤ ወደ አንቺ መጣሁኝ ስምሽ ማር ነውና ስምሽ ማር ነውና ማር ማር ማርያም እያልኩኝ ከተከዳው መንፈስ ንዋይ ካሸነፈው መልኬናው ይጎ ደዌ ካደቀቀው ስሙ ከል ተላብሶ ወዳጁ ከናቀው በደል እየገፋ ዘመን ካደቀቀው ኃጢአት አሞካሽቶ ጽድቁን ከነጠቀው ማጣት ላ ሆኖ ከፍቅርሽ ካራቀው ካልጋ ለወደቀ ግዙፍ ሰውነቴ ጨለማ ለዋጠው ለትንሿ ቤቴ ዛሬን ካኖረኝ ዛሬን ካኖረኝ ከትናንት አልፌ ማንም የማይቀማኝ ማንም የማይቀማኝ አንቺ እኮ ነሽ ትርፌ ማናት ዓለም አንቺ ብዙ ሰላም አንቺ ብዙ ረፍት አንቺ ብዙ አማሃ አንቺ ብዙ እንግ የተገፋው ርስት የምስኪን ሰው ተስፋ መጽናኛው እኮ ነሽ ልቡ ለተከፋ ለካ ለካ ድንግል ማርያም ለካ ምቤቴ ለካ አንቺው ምንስ ሐዘን ሊኖር አንድ ልጅን አጥቶ በንባም መሞሸር ምንስ ለቅሶ ሊኖር መነጠቅን ያህል በደል ችሎ ማደር ምንስ ማለጀት ሊኖር ዘመን ባቆሰለው በህይወት ሽንቁር ላይ ስንጣሪ መስደድ ምንስ ማጣት ሊኖር መኖርን ሲስቱ በማስመሰል አቅም በክህደት መንጎድ ምንስ ክደት ሊኖር መድኃኒት ልጇን እናምናለን ብሎ እናት እንደ መርሳት ምንስ ውድቀት ሊኖር መንገድ ህይወቱ ብሎ ጽድቁን እንደ መሳት ብቻ ብቻም ቤቴ የጌታዬ እናት ብርታቱኝና ልድረስ ወደ ልጅሽ የፈጠረሽ ጌታ እሱን በማለቴ ለኔ እንዲሸልምሽ እማ እማ አንቺ ማለት አንቺ ማለት ወዳጅ ለከፋበት ዘመን ለተለየው በበሽታ ደቆ በአልጋ ላይ ላለው ያለውን ላጣ ሰው በወዳጁ ክህደት ጠያቂ ለሌለ ወገን ርቆት ዘመኑን ለተባ በደዌ ሲማቅቅ እንባ እያዘራ መዳን ለሚናፍቅ ለእንደኔ አይነቱ ለእንደኔ አይነቱ ሕይወት ለከፋበት መጽናኛው አንቺ ነሽ የልቡ ቀሪ ሀብት። አንቺኮ አንቺኮ፣ ማርያም አንቺኮ፣ እማምላክ አንቺኮ፣ ድንግል መክሊት ሕይወት ለከፋበት በሄድሽበት ሄጄ የነፍሴን መድኃኒት ጌታን አገኘሁት ጽልመት ሲጋረደኝ አቅሜን እየነሳ የመኖር ጎዳና ሽልማት የነበርሽ ሽልማት የነበርሽ ድክመቴን እንዳየው መንፈሴ እንዲቀና እንባሽን እያሰብኩ ሐዘንሽን እያሰብኩ ነፍስሽን ባለፋት የመከራ ገጽሽ ልጅሽን በጽናት የተከተልኩ ቀን መስቀሉ ስር ቆመሽ አገኘሁሽ ለካ ለካ ድንግል ማርያም ለካ አዛኝቱ በልጅሽ ቃል መንገድ እምነት ተደግፎ በጽናት መራመድ አንቺን ለማግኘት ነው በፍጹም ትትና ጌታዬን የምወድ። ተስለሻል ማርያም ተስለሻል ድንግል ተስለሻል ታትመሻል ከቃሉ ስር በፍጥረቱ ውብ ልቦና ያንድየናት ምክንያት ሆነሽ እንድንጸና እኔ ማስደክም እኔ ማስደክም እኔ ማስደክም በነፍሴ መባከን በታቀፍሽው ነበር መንፈስ የሚሰቅን ያኔም ያኔም እማቤቴ ያኔም ድንግል ማርያም ጥቀርሻ የላሰ ምስልሽን ሳየው ያኔ ነው ወዳጄን በፍቅር ምቀጣው። ያኔ ነው ህመሜን ፈጽም ፈጽሜ ምረሳው። ያኔ ነው ማጣቴን በአንቺ ምዘነጋው። ያኔ ነው ምዬ ያኔ ነው እናቴ እድሜ የሚረዝመው ያኔ ነው ድንግል ያኔ ነው ድንግል መዳኔን የማምነው መዳኔን የማውቀው ከነበረኝ ሁሉ አሁን ካለኝ በላይ በልቤ እንዳለሽ ተገልጠሽ ባትታይ ሁሉን ያየሁበት የመከራ ጊዜ ዘመንን አልፌ ለዛሬ ብደርስም ለዛሬ ብደርስም ማንም የማይቀመኝ አንቺ እኮነሽ ትርፌ ለካ ለካ ድንግል ማርያም ለካ ዛኝቱ ለካ ስደተኛይቱ የዓለሙን ቤዛ ኢየሱስን አምኖ እስከ ዓለም ፍጻሜ በጽናት ቢጓዙ ሁሉንም ለናቀ በቃሉ ለሚያድር ለመናኝ ሰው ወዙ ስለ ስሙ ክብር መራራ መከራን ለታገሰ አማኝ የነፍስ ደሞዙ ለካ ለካ አዛኝቱ መዳኑን ላመነ በጸጋው ትሩፋት አክሊልን ቢሰጠው በልጅሽ ዱካ ስር በደም ፍኖት መንገድ ካንቺ ለመድረስ ነው ካመቤቴ ለካ አዛኝቱ እናት ዓለም ራስንም መካድ መስቀሉን መሸከም መከራን መታገዝ ከዘላለም ህይወት በጸጋ ሽልማት ክርስቶስ መንገድ ነው አንቺ ጋር ለመድረስ አልከሰርኩም፣ አልከሰርኩም፣ እኔ አልከሰርኩም፣ አልከሰርኩም፣ ማርያም አልከሰርኩም አተረፍኩኝ እንጂ የህይወቴን ራስ እርሱን በማለቴ ቀራንዮ ድረስ መንገዱን ብከተል አንቺም ከነ ልጅሽ ተገኘሽ ከቤቴ አላፍርም እናቴ፣ አላፍርም ምዬ፣ አላፍርም እናቴ ያመንኩትን ሁሉ እኔ ሳውቀዋለሁ ማዳኑን ሊፈጽም መለኮታዊ ቃል ስጋሽን ሲዛመድ ከርግም ከርግማ እንድኛለው አላፍርም መንፈስ የተሞላ ቃል እየሸመነ በዜማ ቢያወሳሽ ወሳሽ ቀራኔው እንዳየው በጽናት ልራመድ አማላጅት ሆይ፣ አዛኝቱ ሆይ አንቺን ለማግኘት ነው ጌታዬን የምወድ ልካ እመቤት ልካ ድንግል ማርያም ከዘመን ዘመኜ ከዘመን ዘምኜ መኖሬ ቢነገር ጥርስ አውጣ መከራ ሁሉንም አልፌ መንገዱን ስከተል ቀራንዮ ብደርስ ልጅሽ የተሸለመኝ አንቺ ኮነሽ ትርፌ። ለካ እመቤቴ፣ ለካ አዛኝቱ፣ ለካ ድንግል ማርያም አንቺ ብቻ ትርፌ አንቺ ብቻ በጣም እኔ እኔ ቃላት የለኝም። በኢየሱስ ክርስቶስ ሁላችንንም የሆነ ቦታ ሄደን የተመለሰ ራሳችንን እንድናይ ውስጣችን እንድንመለከት ድካማችንን እንድናይ በኃጢአት የቆሸሽንባቸውን በአንድ ድረስ ያለንበትን ይህ አቅም ጉልበት ያጣንበትን ነገሮች አንድ በአንድ ያስታወሰንና ሁላችንም ናፍቆናል። ማስቀደሱ ናፍቆናል። ጸሎት ማድረጉ ናፍቆናል። መስገዱ፣ መጸለዩ ናፍቆናል። የቅዳሴ ወጣል ናፍቆናል። ክርስቶስ ራሱ ናፍቆናል። በኃጢአታችን ምክንያት ከቤቱ ርቀናል። በኃጢአታችን ምክንያት ከደጁ ርቀናል። በኃጢአታችን ምክንያት ከቅዳሴ ርቀናል። በኃጢአታችን ምክንያት ከጸሎት ህይወት ርቀናል። አለም አሸንፎናል። ስጋችን ገዝቶናል። ለምኞታችን ተላልፈን ተሰጥተናል። ከመንፈሳዊ ህይወታችን ወጥተናል። ደክሞናል። አፋችን ብቻ ይናገራል። በመዝሙር ቪዲዮ ልንሰራ እንችላለን። መስቀል አንገታችን ላይ ሊኖር ይችላል። ግን ፍቅሩ፣ ማንነቱ፣ ክርስቲያናዊ ነገሩ ሁሉ ከውስጣችን ወቶ ወቶ ሄዷል እና አላቅም ምን አይነት ምን አይነት መልእክት በምን አይነት ሰዓት እግዚአብሔር እያሰማን እንደሆነ አላቅም እና የድሮ ማንነት በልጅነት የነበራችሁ ማንነት አይናፍቃችሁ በየዋህነት ሄዳችሁ ቤተክርስቲያን የምታገለግሉበት የምትዘምሩበት ጸሎት የምታደርጉበት ሰዎች ላይ ተንኮል ቂምን የማታስቡበት ከሰዎች ጋር ከልብ ማትጣሉበት ያ ያ ጊዜ አልናፈቃችሁ። ይህ ንጹሕ የልጅነት ማንነት ጊዜያችሁ ይህ በጣም ናፍቆኛል። ቃቤት ያሰማልን አቤሎ የመቤታችንን ተዘጋጅበት እኛ እስከዚያ ሀሳብ እስክንሰጥ በእኔ በኩል ቃላት የለኝ ምን እንደምልነቱ ለመናገር ቀጥሉ። ሌሎቻቸሁ ገጣሚ አቤል። ከዛ ባሻገር ግን በጣም ቅድም እንዳልኩት ነው። ምናልባት ያለበት ቦታ የት እንደሆነ ባናውቅም፣ ግን ልዩ ልዩ መርሃ ግብሮች ሲዘጋጁ እንደዚህ አይነት ስነ ጽሁፎች ያስፈልጋሉ፣ አስተማሪ ስለሆኑ ማለት ነው። ከዛ ባሻገር ደግሞ በተለይ እንዲህ አይነት ጸጋ ካለህ ደግሞ በዝማሪውም አገልግሎት ለሚያገለግሉ ዘማሪያን ግጥሞችን ብትሰራ እየሰራህ ሊሆን ይችላል፣ እንግዲህ እኔ ስላላወቅሁ፣ ሆነ ይቅርታ ቤሌ፣ ግጥሞችን ብትሰራ ደግሞ የበለጠ ብዙ እህት ወንድሞችህን በዝማሪም አገልግሎት የሚያገለግሉት በጣም የሚቸገሩት የግጥም ስራዎች ላይ ነው፣ ታግዛለህ ብዬ ተስፋ አደርጋለሁ። እንግዲህ ምናልባት ወንድማችን ዘማሪ ዲያቆን ናቲም ሚውቱን አጥፍቷል። የናቲም ግጥሞች ባይዘው የወጣ የሚገርሙ ናቸው። እኔ በጣም ከምወዳቸው ዘማሪያን አንዱ ነው እና